የመወዳትን እናቴንም እና እግሬንም አንድ ቀን አጣሁኝ። እስኪ የሪፖስት ሼር እያረጋችሁ ከአኑሻዬ የሚለውን እስኪ ስሙ። እስኪ ንገራቸው እስኪ ምንድን የተፈጠረብህ፣ ምንድን የሆንከው። ውድና የተከበራችሁ የኢትዮጵያ ሕዝብ በሙሉ ስድስተኛ ዓመቴ ሊመጣ ነው። እግሬን ከተጎዳሁኝ ኳስ ተጫዋች ነበርኩኝ ደሴ ላይ በዛኑ ቀን የመወዳትን እናቴንም እና እግሬንም አንድ ቀን አጣሁኝ። አሁንም በአንድ እግሬ ነበር እያነከስኩኝ የሚሄደው ክራንች ተሰብሮ ወድቄ መንቀሳቀስ አልችልም። እንደምታዩኝ እየተንቀጠቀጠ ነው እግሬ። ስለዚህ እዚህም ኢትዮጵያ ውስጥ ሕክምናም ጥቁር አንበሳ ሞከርኩኝ። በውስጤ የደም ካንሰር አለብኝ ሆሞፊሊያ የሚባል እሱ ደግሞ እዚህ ካለብህ ኦፕሬሽን ማድረግ አንችልም ተብያለሁኝ። እባካችሁ ድረሱልኝ። ወጥቼ የውጭ ሀገር መታከም አለብኝ። ማንም የለኝም፣ እናትም አባትም እህትም ወንድምም የለኝም። ሰው አይቶ ነው ከቤት ያወጣኝ። ማንቀሳቀስ አልችልም። ሚኪ ልቀመጥስ? አዎ፣ እሺ ወንድሙ አለ። አይዞ አይዞ አይዞ አይዞ አይዞ አይዞ ወንድሜን ወንድሜን፣ አይዞ አይዞ አይዞ በስመ ይሄንን ቪዲዮ ጤነኛ ሆነ ምንም በሽታ ሳይኖርብን የምታማር በኢኮኖሚ ካል ችግር እንግዲህ ዝም ለተመልከተው ሪፖስት ሼር ማድረግ አንድ እርዳታ ነው። በዛ ምክንያት ያው ከጥቁር አንበሳም ሪፈር ተጽፎልኛል። እኛ መስራት አንችልም። ሆሞፊሊያ የሚባለው በመርፌ በተወጋን ቁጥር ደማችን ፈሶ የማለቅ ባህር ያለው ማለት ነው እና መርፌ ባለፈው ተወግቼ እንዳለ በልዝልዝ ብሎ ነበረ። አሁን መርፌ በተወጋውበት ምክንያት ይሄ ሁሉ አብጦ አሁን ይሄኛውን እችን የኛው እንጂ ፓላራ ላይ ያረገው ማለት ነው። እና በሽታው በጣም ከባድ ነው። ወደ ውጭ ሀገር ሄጄ እንድታከም ሪፈር ተሰጥቶኛል። አሁን ያንን እኔ አቅሜ አልቻለም። ወደ ሁለት ሚሊዮን ብር ተጠይቄ ያለሁ ሁለት ሚሊዮን ብር አይደለም ለኔ 50 ብር ወሩቅ ናት። ራሴን በቀን ዳቦ በመብላት አልችልም። ወጥቼ የሚሆነ ነገር ማረግ አልችልም። አዱ ነኝ የምር አዱ ነኝ። እኔ ተንበርክኬ ለምናቸው አዱ ነኝ። ፈቅሜም ሰርቼም ከፍላቸዋለሁ። ወላሂ ራስም ሰርቼም ቢሆን ከፍላቸዋለሁ። ብቻ እኔ አዱ ነኝ። በሁለት እግሬ ልቁም እንደ ልቤ ሽንት ቤት ልግባና ልሽና እንደ ልቤ ተጽዳት ይችላል ሰው የለኝም። ብድጋርጎ ከምቀመጥበት ወንበር ብድጋርጎ ዛሽንት ቤት ላይ የምስቀመጠኝ እኔ ሰው የለኝም። ማንም የለኝም። እናትም አባትም እህትም ወንድም ሆናችሁ ድረሱልኝ። ብቻዬን ቀርቻለኝ ባዶ ቤት ውስጥ አሁንም ሰው አግኝቶ ነው እዚህ ሕክምና እንዳረግም እንቅስቃሴ የተጀመረልኝ እንጂ ተስፋ ቆርጬ ነበር። አላህ እንዳረገኝ አርገኝም፣ ከገደለኝም እዚሁ ባዶ ቤት ውስጥ ይግደለኝ ብዬ እዛ ቁጭ ብዬ ነበረ። አሁን ነው እንደገና ወጥቼ እንቅስቃሴ የጀመርኩትን። ባካችሁ ድረሱልኝ። ይህን ሁለት ሁለት ሚሊዮን አሳቁልኝ እና እንደሰው ቁሜ ልሄድ፣ እንደሰው ልራመድ፣ እንደሰው ቁፍሬ ልብላ። ይህንን ነው የምላችሁ። በአቅማችሁ የቻላችሁትም መቶም ሁለት መቶ ብር አድርጋችሁ ድረሱልኝ። አዱንኝ እህት ወንድሞቼ ማለት ነው። ይህንን ቪዲዮ የምትመለከቱ በጠቅላላ ሪፖስት፣ ሼር ማንድ እርዳታ ነው። ይህን የመሰለ ልጅ እንግዲህ እንደዚህ ውል ክፍሉ ያስቀረው እንደው በሽታ ነቅለን እንጣልለት እንችላለን እንደው ዝም ብለን ሁለት መቶ ብር እንኳን ቻሌንጅ አድርገን አያቅተንም እና እባካችሁ፣ ይህን ቪዲዮ የምትመለከቱ በጠቅላላ ለልበቀና ለመልካም ሰዎች ይህ ቪዲዮ እንዲደርስ ሼርም ሪፖስትም አንድ እርዳታ ነው። ሁላችሁም ተባበሩት እባካችሁ፣ ባካችሁ፣ በድንግል ማርያም ስም በአላህ በኢየሱስ ክርስቶስ በሁሉም እለምናችኋለሁ። እባካችሁ፣ እባካችሁ ብዙ ዓመት ሲሰቃይ የነበረ ወንድም ነው። እባካችሁ ድረሱለት። ኳስ በምንጫወት ጊዜ ከወዳያ ጋር እየተጫወተን ነበርና ኳሱን ሊቀማኝ ሲል ሸርታቴ መታኝ። አያት አንተ የምን ተጫዋች ነበር? ደሴ የደሴ? አዎ፣ የደሴ ከነማ አዎ። እዛው እየተጫወትኩኝ ነበር። ወደ ገና ወደ ክለብ ልገባ ነው። ኦኬ። ከዛ በሸርታቴ እዚህ ላይ መታኝ፣ ይመቀናይ እዚህ ጋር መታኝ። አዎ፣ ወደዚህ መጣች፣ ወደዚህ ሸሸ ማለት ነው። አሁን ይሄ ባዶ ነው። አሁን እዚህ ይሄ ጉልበትህ እየተበላ ነው አለኝ ማለት ነው አህ ይሄን እንደዚህ እየተገጣጠመ እየተበላ ነው። ቶሎ ወደ ቦታው ማስገባት አልተቻለም። ይሄን የኔ በወጌሻ ምናምን አይቻልም። አህ ህመሙም አለብኝ። ይሄ ደም ካንሰሩ ማለት ነው አህ ሆሞፊሊያ የደም ካንሰሩ ከዛ በፊት ነው እንደዚህ ያ በይ ስትወለድ ጀምሮ ህመሙ ይኖር የነበረው እንደዚህ አድርገህ ቆንጥጥ ብታረገኝ፣ አሁን ከዚህ እስከዚህ ድረስ ደም የፈሰ በቁንጥጫ ብቻ ማለት ነው ከዚህ እስከዚህ ድረስ ደም ይፈሰው የማለቅ ባህሪ ያለው ማለት ነው። አሁንም ይሄን እንደ ማንኛውም ሰው በቃ ባለኝ ክብደት ወደኩኝ ይሄኛው እግሬ ከዛ ይሄ ውስጡ እንትን ብሏል አለ እየተበላ ነው አለ ይሄኛው አሁን ጤነኛ ነው አ ጤነኛ ነው ሰርቅ አ አሁን እዚህ እና እዚህ፣ እዚህ እና እዚህ ደም አለ በዛ በአማሙ ምክንያት አ ወድቄ አሁን ይሄ አሁን በሁለት ወሬ ሶስት ወሬ ነው እንደዚህ ከሆንኩኝ አሁን ይሄም ነገ ዛሬ ነገ ዛሬ እየተባለ ነው እንደዚህ ሁኜ የቀረበት። ይህንንም ልክ እንደሰው ማለት ነው።